ለጥቂት ቀናት ካሸነፍክ በኋላ የምትወድቀው ለምንድን ነው? ሶስት ቀን አምስት ቀን ምናልባትም ሁለት ሳምንት ሙሉ ታሸንፋለህ። ንጹህ ሆነ ትሰነብታለህ። ከዚህ በፊት ተሰምቶ የማወቅ አይነት ጥንካሬ ይሰማሃል። አእምሮ ንጹህ ይሆናል። አይኖች ውስጥ ብርሃን ይታያል። ተስፋ ነፍስህን ይሞላታል። በቃ ይሆኑ ከዚህ በኋላ አልመለስም መለስም ትላለህ እና ልክ ያንን ስታስብ ከምንጊዜውም በበለጠ ሁኔታ እንደገና ተንኮታኩተ ትወድቃለህ። ተስፋ መቁረጡ፣ ጸጸቱ፣ ሀፍረቱ ከበሽቱ የከፋ ሆኖ ይመጣል። ምንድን ነው ችግር? ለምንድን ነው ይሄ ነገር ሁሌ የሚያሸንፈኝ ብለህ ጠይቃለህ። እንዲህ አይነት ስሜት ውስጥ ስትሆን የተረገምክ ይመስላል። እድለቢስ፣ ደካማ፣ የተፈረደ በፈጽሞ መለወጥ የማትችል እንደሆን አድርገህ ታስባለህ። ልንገርህ ወንድሜ አንተ የተረገምክ አይደለን። አንተ ጫካ ውስጥ እንዳለች ቀበሮ እየታደንክ ያለ ሰው ነህ። ዛሬ የምንነጋገረው እናጋገረው ስለ ልማድህ አይደለም ስለ ድክመትህም አይደለም። ዛሬ የምንነጋገረው ጠላት አንተን ለማጥመድ ስለሚጠቀምበት አንድ የተደበቀ ግን ደግሞ ስውር ስለሆነው ወጥመድ ነው። ይህንን ወጥመድ ስታውቀው የጨዋታውን ህግ ትቀይረዋለህ። ዛሬ ያንን ወጥመድ እንዴት እንደምታየው እንዴት እንደምትሰብረውና ከዚህ አዙሪት እንዴት ለአንዴና ለመጨረሻ ጊዜ እንደምትወጣ አሳያለሁ። እስከ መጨረሻው አብረኝ። ምናልባት ይህ ህይወትህን ሊቀይር ይችላል። አብዛኞቻችን የምንስተው ትልቁ ስህተት ይሄ ነው። ጠላት በድክመት ጊዜ ብቻ እንደሚዋጋ ታስባለን። እውነታው ግን የተገላቢጦሽ ነው። በጣም አደገኛው ሰዓት ጠንካራ እንደሆንክ የሚሰማ ሰዓት ነው። ስትጸልይ፣ ስሜትህን ስትቆጣጠርና ንጹህ ስትሆን፣ ያኔ ጠላት ስልቱን ይቀይራል። በግልጽ መጥቶ ከፊት ለፊት አይዋጋህ ይልቁንስ በኩራትህ በራስ በመተማመንህና በቸልተኝነት ውስጥ ተደብቆ ይመጣል። መጽሐፍ ቅዱስ ስለዚህ ጸንቶ የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል አንደኛ ቆሮንቶስ 10:12 ላይ የሚመስለው የሚለውን ቃል አስተውል። ስሜትን የሚወክል ቃል አንተ፣ አሸንፍ ያለው ብለህ ስታስብ ላጥሩ በቃ አሁን ዘና በሌላ ያን ጊዜ ነው ወጥመድ የሚዘጋጀው። አየህ አንጎል ራሱን እንደገና የማስተካከልና የማደስ ባህሪ አለው። ፖርን ስትመለከት አንጎልህ ከፍተኛ መጠን ያለው ዶፓሚን የተባለ የደስታው ኬሚካል ይለቃል። ከጊዜ በኋላ አንጎል ዶፓሚን ጥገኛ የሆነ ግጭ እንዳደንዛዥ ሱሰኛ ማለት ነው። ነገር ግን ለጥቂት ቀናት ንጹህ ስትሆን ምን እንደሚፈጠር ታውቃለህ? በመጀመሪያ የዶፓሚን ረሃብ ወይም ትላቦት ዶፓሚን ስታርቬሽን ይፈጠራል። አንጎል የለመደውን ኬሚካል ያጠዋል፣ ስለዚህ ይራባል ማለት ነው። ይህም ትልቅ ጭንቀትና መረበሽ ይፈጥርብሃል። ሁለተኛ የአንጎልህ ዋና ስራ ፈጻሚ ሆኖ የፊተኛው አእምሮ ክፍል ፕሪፍሮንታል ኮርቴክስ ይዳከማል። ራስን የመግዛት፣ የማሰብ፣ የማቀድ ኃላፊነት ያለበት የአንጎልህ ክፍል በዶፓሚን ረሃብ ምክንያት ይዳከማል። ሶስተኛ እንስሳዊ ባህሪ አእምሮን ይቆጣጠሯል። ስሜትና ፍላጎት የሚቆጣጠሩ የአንጎልህ ክፍል ስልጣኑን ይይዛል። አሁኑ ደስ ተፈልጋለሁ እያለ አንተ ማቻኮል ይጀምራል ማለት ነው። በዚህ ጊዜ ወጥመዱን ተመልከት። ጥቂት ቀናት ስላሸነፍ ወይም ንጹህ ስለሆን ጠንካራ ነኝ ብለህ ታስባለህ። ነገር ግን አንጎልህ በጣም በተራበና በተዳከመ ሁኔታ ላይ ነው። አንተ በኩራት ዘና ስትል አንጎልህ ግን ለጥቃት በጣም የተጋለጠበት ሰዓት ነው። ያንድ ጓደኛ ይን ታሪክ ላካፍልህ። እንዴ ያለ ለ15 ቀን ምንም በቃ ፖርኑ ሳላይ ሴጋ ሳልመታ ንጹህ ሆኜ ቆየሁ አለ። በህይወቴ ለመጀመሪያ ጊዜ ተስፋ ተሰማኝ። ለጓደኞቼ ይሄን ነገር አሸንፈዋለሁ ብዬ ነገርኳቸው። ጂም መስራት ምናምን ጀመርኩ። በስራ ሰዓት ትኩረት ማድረግ እንደቻልኩ ምናምን ነገርኳቸው አለ። አንድ ቀን ማታ ግን ደክሞኝ ቤት ገባሁና ዛሬ ጥሩ ሰርቻለሁ፣ ትንሽ ዘና ማለቴ ገባኛል። ዊ ዩቲዩብ ከፍቼ ኖርማል ቪዲዮዎችን ማየት ጀመሩ። ከዛም አንድ ሴት መቀመጫ የምታሳይ የቪዲዮ ከበብ ተንብሌን ነገር አየሁ አለ። ወዲያውኑ ሳላስበው ከዩቱብ ወጥቼ የወሲ ፊልም ሰርች ሳረግ ራሴን አገኘሁ። ለመቀጠል አንድ ብቻ ባይ ምንም አያመጣም ብዬ ቀጠል። ነገር ግን መውጣት ስላልቻልኩ ብዙ ካየሁ በኋላ ራሴን አርክቼ ታኛው ጠዋት ስነሳ ረጅም ዓመት የሰበሰብኩት ገንዘብ እንደተቃጠለብኝ ነበር የተሰማኛል። ሳይታየ የተሰማውን ሀፍረትና ተስፋ መቁረጥ መገመት ትችላለህ። ችግሩ ፖርን ማየቱ አልነበርም። ችግሩ ዘና ማለት ይገባኛል ብሎ መከላከያውን ማውረዱ ነበር። ጠላታችን የቸልተኝነት ቅጽበት ነው የተጠቀመው። የታሪክ አጋጣሚ ነገር አይደለም። ሁላችንም የምንወድቅበት የተለመደ አይነት ስርዓት አለ። ይህንን ስርዓት ከተረዳው አስቀድመ ልትከላከለ ትችላለህ። እስኪን ከፋፍ ነው። የመጀመሪያው ደረጃ ማሸነፍና መኮፈስ ወይም ደግሞ ድልና ጥጋብ ይባላል። ይህ የመጀመሪያውና በጣም አሳሳቹ ደረጃ ነው። ጥቂት ቀናትን በንጽህና ታሳልፋለ። ምንም ሳታይ ንጹህ ሆነ ታሳልፋለ። ይህ ስሜት ዘፒንክ ክላውድ ወይም ሮዝ ደመና ይሉታል። አለም እንዲሁ ቆንጆ ትመስልሃለች። አእምሮ ፈጣንና ንቁ ይሆናል። ከሰዎች ጋር ስትነጋገር አይን አይናቸውን ታያለ። መንፈሳዊነት ይጨምራል። ዋው ይሄ ነገር ቀላል ነበር ብለታስባል በራሴ ጥንካሬ እንዳሸነፍክ ማሰብ ትጀምራለህ። እኔ እኮ ጠንካራ ነኝ፣ ሌሎች ሰዎች ለሚወድቁ ነው እኔ ግን የተለየው ነኝ። የትዕቢት መንፈስ በውስጥህ ይነፍሳል። አደጋው ግን ይህ ስሜት የመከላከያ ጋሻ እንዲወርድ ያደርጋል። ጸሎት ይቀንሳል፣ መጽሐፍ ማንበብ ታቆማለህ፣ ለመንፈሳዊ ህይወት የሰጠውን ትኩረት ትቀንሳለህ። ልክ በጦርነት መካከል የቆመ ወታደር ጠላት የለም ብሎ መሳሪያውን እንደሚያስቀምጥ ማለት ነው። ሁለተኛ፣ ቸልተኝነት ወይም ደግሞ በጥንካሬ መንሸራተት መኮፈስ ወይም ደግሞ ጥጋ ውስጥ ስትሆን ቀጣዩ ደረጃ ቸልተኝነት ነው። ይህ በግልጽ የማታየው ነገር ግን ግን ቀስ በቀስ ወደ አደጋ የሚወስድ ሂደት ነው። ማታ ምሽት መንቃት ትጀምራለህ። ስልክ ላይ ያለ ዓላማ ስክሮል ስታደርግ ታመሻለህ። ብሬ የምታዳምጣቸውን ቀስቃሽ የሆኑ ሙዚቃዎችን መመለስ ትጀምራለህ። አይ እንዲሁም ለማወቅ ነው ያልቀስቃሽ የፊልም ማስታወቂያዎችን ወይም ደግሞ ኢንስታግራም ላይ ያሉ ሞዴሎችን ትመለከታለህ። ይህ አሁን እነዚህ ትናንሽ ስምምነቶች ናቸው። ነገር ግን አንተ ሳታውቀው ሳትረዳው ውስጥ ለውስጥ አእምሮ ለድሮ ልማድ ቀስ በቀስ እያዘጋጀህ እያስታወሰህ ልክ አንድን አንድን በር በመጀመሪያ በትንሹ ከፍተህ ከዚያም ቀስ በቀስ በሰፊው እንደመክፈት ማለት ነው። ወደብ ላይ የታሰረች ጀልባ ናስ መጀመሪያ ላይ ገመዱ በትንሹ ይላላል፣ አታስተውለውም። ከዚያም ማዕበሉ ቀስ ብሎ ከወደቡ ያርቃታል። ስትነቃ ከባህሩ ዳርቻ በጣም ርቀት አገኘታል። ለመመለስ በጣም ከባድ የሆነ መንሸራተትና ቸልተኝነትም እንደዚሁ ሶስተኛው ጥፋት ነው፣ ቸልተኝነት ከቀጠለ ጥፋት አይቀሬ ነው። ምንድነው የሚሆነው? የድሮ ፈተና በአዲስና በበለጠ ኃይል ይመጣል። ምክንያቱም መከላከያ ወርዷል፣ አእምሮ ተዘጋጅቷል፣ ተለማምዷል፣ መንፈስም ተኝቷል። ውድቀቱ ድንገተኛ ክስተት አይሆን፣ የመንሸራተት የቸልተኝነት ውጤት ይህ ነው። ከውድቀቱ በኋላ የሚሰማ ስሜት በጣም ከባድ ነው። ሐፍረት፣ ጸጸት፣ ራስን መጥላት፣ እንደገና ከዜሮ ጀምር የሚል የውሸት ስሜት ይዛ የጠላት ትልቁ ግብ እንድትወድቅ ማድረግ ብቻ አይደለም፣ በሐፍረት ተሸብበ እንድትቀርና ዳግም እንዳትሞክር ማድረግ ነው። የምትመታው ሰይፍ ወረደ ጊዜም ጥንካሬህን የገነባህ ነበር ነገር ግን ጠላት አሁንም እንደሚያደባ ረሳህና ተዘናጋ እዚህ ጋር ነው አስተሳሰብህን ሙሉ በሙሉ መቀየር ያለብህ ወንድሜ ፖርን መጥፎ ልምድ ብቻ አይደለም የጦር ሜዳ አንተ ደግሞ ቱሪስት ሳትሆን ወታደር ነህ ልዩነቱ ምንድን ምንድነው ቱሪስቱ ደስታን ምቾትንና ጥሩ እይታን ይፈልጋል ችግር ሲያጋጥመው ያማርራል? ለምን ይሄ ነገር ከባድ ሆነ ይላል ጊዜ ሲያልቅ ወደ ቤቱ ይመለሳል ወታደር ግን ችግር እንደሚኖር አስቀድሞ ያውቃል በየቀኑ ልምምድ ያደርጋል የእረፍት ቀን የሚባል ነገር የለውም። ጠላት ስልትና ተንኮል እንዳለው ይረዳል ስለዚህ ሁሌም ዝግጁ ነው። ይህ ትግል ጥሩ ሰው ለመሆን የምታደርገው ጥረት አይደለም። ይሄ ጦርነት ነው። ለነፍስህ ለአእምሮ፣ ለወደፊት፣ ለትዳርህ፣ ለልጆች የምትዋጋው ጦርነት ነው። መጽሐፍ ቅዱስ ኤፌሶን 6:11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ሽንገላ ይላል። ይህ ማለት ጠላት ስልት አለው ማለት ነው። አንተም ስልት ያስፈልጋል። የእግዚአብሔር ዕቃ ጦር ደግሞ ሚስጥራ የሆነ ነገር አይደለም። በዚህ ቃል ላይ እንደተቀመጠው እንግዲህ ወገባችሁን በእውነት ታጥቃችሁ፣ የጽድቅንም ጥሩር ለብሳችሁ፣ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ። እርሱ እግዚአብሔር ቃል ነው። እነዚህ ተግባራዊ የሆኑ ለመንፈሳዊ ልምምዶች ናቸው። ይህም የመጀመሪያው የእውነት ቀበቶ ከራስ ጋር መቶ በመቶ እውነተኛ መሆን፣ ድክመትህን ማመን። የጽድቅ ጥሩር፣ በቅንነትና በንጽህና ለመኖር መወሰን፣ ትናንሽ ውሸቶችንና ስምምነቶችን ከህይወትህ ማስወገድ። የሰላም ጫማ በዓላማህና በእምነት ላይ የጸና አቋም መያዝ፣ ለስሜት አለመናወጥ። የእምነት ጋሻ በእግዚአብሔር እርዳታ እንደሚቻል ማመን እና መቀበል። የመዳን ራስ ቁር ማንነትህ በውድቀት ሳይሆን በተሰጠህ አዲስ ማንነት ላይ የተመሰረተ መሆኑን ማወቅ። የመንፈስ ሰይፍ ውሸት ወደ አእምሮ ሲመጣ የምታዋጋበት የእግዚአብሔር ቃል እውነት ነው። አንድ ጊዜ ብታይ ምንም አይደለም የሚል እሸት ሲመጣ አይ አይንን ከከንቱ ነገር መልሳለሁ የሚለውን እውነት መናገር። አንድ ወታደር ገና ጦርነት ሳሸንፍ በዓል አያከብርም። አንተም ገና በመጀመሪያዎች ድሎችህ መዘናጋት የለብህ። እሺ፣ ታዲያ መፍትሄው ምንድን ነው? እንዴት ነው ትንሽ ሳሸንፍ የበለጠ ጠንካራ ሆኖ ካልከኝ፣ መልሱ ይህ ነው። ማሸነፍ ስትጀምር የምትመራበትን ስርዓት ያወጣውን ህግ እጥፍ አድርገው። አንዳንዴ ምቾት ገዳይ ነው፣ መራብ ግን ነዳጅ ነው ይባላል። ጥንካሬ ሲሰማ የበለጠ ጸልይ። ኩራትህን ወደ ምስጋና ቀይረው። ጌታ ሆይ ለዛሬው ቀን ስለሰጠኝ ጥንካሬ አመሰግናለሁ በል። ፈተናው ሲቀንስ የበለጠ ቆራጥ ሆን። ዝም ብላ አትቀመጥ። ያገኘህውን አዲስ ጉልበትና ጊዜ ተጠቅመ አዲስ ነገር ጀምር። ስፖርት ስራበት፣ ተማርበት፣ መጽሐፍ አንብበት። ምን አይነት ቢዝነስ እንደምትሰራ፣ እንዴት ቤተሰቦች ልትረዳቸው እንደምትችል ማሰብ፣ ማቀድ ጀምር። ክፍተቱን በጥሩ ነገር ሙላው። ይሄ ነው አእምሮን ማደስ። በተግባር እየተፈወስኩ እንኳን አዲስ ግብ አውጣ። ሰባት ቀን ማሸነፍ ከቻልክ አሁን ግብህ 14 ቀን 14 ከደረስክ 30 ቀን አድርጎ፣ 30 ከደረስክ 90 ቀን አድርጉ። ሁሌም ቀጣይ ዓላማ አይኖርም። አንድ አትሌት አንድ ውድድር ስላሸነፈ ልምምድ አቆም፣ ለሚቀጥለው ውድድር የበለጠ ይዘጋጃል። አንተም እነዚህን ቀላል ተግባራዊ ስልቶች መለማመድ ትችላለህ። በመጀመሪያ የጠዋት ልምምድ ይኖር። በጠዋት ከእንቅልፍ ስትነሳ የዛሬው ተልእኮ ንጹህ ሆነህ መዋል ብለህ ለራስህ ንገር። አሁን በዘፈቀደ አትጀምረው። በመቀጠል የአደጋ ጊዜ መውጫ አዘጋጅ። አንተ ለውድቀት የሚዳርጉ ነገሮች ምንድን ናቸው? መሰልቸት ነው? ጭንቀት ነው? ብቸኝነት ማታ ልተኛ አካባቢ ነው። ለእያንዳንዳቸው አስቀድመህ ዕቅድ አውጣ። ብቸኝነት ሲሰማኝ ለዚህኛው ጓደኛዬ እደውላለሁ፣ ጭንቀት ሲሰማኝ ፑሽአፕ እሰራለሁ፣ ማታ ስልኬን ከመኝታ ቤት ውጭ አስቀምጣለሁ ብለህ አስቀድመህ ዝግጁ ሁን። ማታ ከመተኛት በፊት አምስት ደቂቃ ወስደህ ቀኑን ገምግም። ዛሬ ምን በትክክል ሰራሁ? የት ጋር ተሳሳትኩ? ምን ፈተለኝ? ከስህተቴ ምን ተማርኩ? ይህ ራስህን እንድታውቅና ለነገ እንድትዘጋጅ ይረዳሃል። ወንድሜ ስማ ከጥቂት የስኬት ቀናት በኋላ የምትወድቀው ደካማ ስለሆንክ አይደለም። የምትወድቀው መዋጋት ስላቆምክ ነው። የምትወድቀው ስለተመቸህና መከላከያን ስለወረድክ ነው። ይህ የሱስ አዙሪት እርግማን አይደለም። በቀላሉ ሊተነበይ የሚችል ድግግሞች ነው። ሊተነበይ የሚችል ነገር ደግሞ ሊበጠስ ይችላል። ከአሁን በኋላ ይህንን ስርዓት ትሰብረዋለህ። ካሁን በኋላ በትንሽ ድል መኩራራት የለም። ከአሁን በኋላ ትንሽ እረፍት ላርግ ማለት የለም። ከአሁን በኋላ ለሰላሳ ቀን የሚባል የለም። እያንዳንዱ ቀን የጦርነት ቀን ነው። እያንዳንዱ ድል ለቀጣዩ ጦርነት ዝግጅት ነው። የዛሬው ቻሌንጅ ይህ ነው። ለሚቀጥሉት ሰባት ቀናት ቱሪስት ሳትሆን ወታደር እንድትሆን ቻሌንጅ አደርግሃለሁ። በየጠዋቱ የጠዋት ተልዕኮ ለራስ ንገር፣ ማታ ማታ የዕለቱን ውሎህን ገምግም። የጠንካራነትና የማሸነፍ ስሜት ሲሰማህ የበለጠ ጸልይ፣ የበለጠ ስራ። ምቾት ሲሰማህ አዲስ ቻሌንጅ ፈልግ። ጠላት የሚያደባበት የቸልተኝነት ጊዜ አትስጠው። ይህንን መንገድ ብቻ እንድትጓዝ አልፈልግም። ሰብስክራይብ በማድረግ የዚህ የነፃነት ሠራዊት አባል ሁን። ኮሜንት ላይ እኔ ወታደር ነኝ ብለህ ጻፍ። ነገ በጣም ወሳኝ በሆነ ርዕስ እንገናኛለን። አብዛኛው ሰው ከዚህ ሱስ በጭራሽ እንዳይላቀቅ የሚያደርገው ምስጢርና አንተ ደግሞ እንዴት ይህን ማሸነፍ እንዳለብህ የሚያሳይ ስለሆነ እንዳያመልጠ። አስታውስ፣ መፈወስ ትችላለህ፣ ማሸነፍ ትችላለህ። በውስጥ ያለው ኃይል በዙሪያ ካለው ፈተና ይበልጣል። ጦርነቱም ቀጥል። ድል የነሳው በሁለተኛው ሞት አይጎዳም።